ሰላም ጤና ይስጥልኝ ይህ ከእኔ ጋር እና በቤተሰኛው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅምም የሆኑ አጫጭር የልብ ወለድ መጽሐፍ ትረካዎችን እንደዚሁም የተለያዩ አይነት የግጥም መንብሎችን እናቀርባለን። ከዚህ በተጨማሪ የተለያዩ አይነት ቁም ነገር አዘር ቀልዶችና ሌሎች መጣጥፎችንም በዚህ የዩቲዩብ ቻናል ላይ እናቀርብላችኋለን። ዛሬ አለመኖር ከተባለው ከተባለውና በዶክተር ዳዊት ወንድማገኝ ከተደረሰው መጽሐፍ ላይ ቀጣዩንና አይሆንና 14 ተኛውን ክፍል ይዤላችሁ ቀርቤያለሁ። እንደምታስታውሱት በክፍል 13 ትረካችን ላይ ክብሩና ደስታ በየራሳቸው መኪና ምሳ ለመብላት እየሄዱ በነበረበት ሰዓት በስልክ ያወሩ እንደነበር ተመልክተናል። ሆኖም ያወሩ በነበረበት ሰዓት ስልካቸውን ወይም ንግግራቸውን የሚያቋርጥ ሁኔታ ተከስቶ ወይም ተፈጥሮ እንደነበረም ተመልክተናል። ታዲያ ይህ ስልካቸውን እንዲያቋርጡ ያደረጋቸው የተፈጠረው ክስተት ምን ይሆን? ክብሩስ እንዲጮህ ያደረገው እንዲደነግጥ ያደረገው ሁኔታስ ምን ይሆን? ዛሬ 14ተኛውን ክፍል ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውሎ ምልክት ከነካችሁ ደግሞ አዳዲስ ቪዲዮ ሲለቀቁ ሁሉም ኖቲፊኬሽኖች ይገቡላችኋል። አሁን ወደ 14ተኛው ክፍል የአለመኖር መጽሐፍ ልቦለድ ትረካ እንተላልፋለን። መልካም ቆይታ። ክፍል 14። ደራሲ ዶክተር ዳዊት ወንድማገኝ። ተራኪ ከእኔ ጋር እናንብብ የዩትዩብ ቻናል። ደስታ ስልኩን እያወራ ወደ መስቀለኛው መንገድ ሲገባ ከመንገዱ በስተቀኝ አንድ በመንገድ ላይ ቀበቶ እያዞረ ለመሸጥ ከደንብ አስከባሪ ጋር አባሮሽ እየተጫወተ ኑሮውን ለማሸነፍ የሚሮጥ ምስኪን ዘሎ ገባበት። ደስታ መኪናውን ወደ ግራ በመጠምዘዝ ሯጩን ቀበቶ ሻጭ ለማትረፍ ቢሞክርም የመኪናው የቀኝ ጎን ቀበቶ ሻጩን ወደ መሬት፣ ቀበቶዎቹን ወደ ሰማይ ገፋቸው። በዚህ መሃል ደስታ ከግራው በኩል የመጣውን ገልባጭ መኪና አላስተዋለውም ነበር። ክብሩና ከፊቱ ያሉት ሁለት መኪኖች ቆሙ። የገልባጭ መኪና ሹፌር ደስታን አስተውሎ ስለነበር ፍሬኑን አጥብቆ ረገጠ። ሆኖም ግን መኪናው ተንሸራቶ ሲቆም የደስታን መኪና በግራ ጎን በኩል መታት። መኪናዋ አንድ ጊዜ ተሽከርክራ ፊቷን ለገልባጩ ሰጥታ ቆመች። አቋቋሟ በገልባጩ ፊት ተደፍታ ምሕረት የምትጠይቅ አስመሰላት። ደስታ የሆነውን አላወቀም። የመኪናው መሪ ደረቱን ሲመታው ከፍተኛ የሆነ ሕመም ተሰምቶት ራሱን ሳተ። ክብሩ ከመኪናው ዘሎ በመውረድ ወደ ደስታ ሮጠ። የሆነውን ሁሉ ህልም መሰለው። ሆኖም ግን ሐኪምነቱ መስራቱን አላቆመም። ከቦታው ሲደርስ የገልባጩ መኪና ሹፌር ራሱን ይዞ ይጮኋል። እሱ ነው ይገባብኝ፣ እሱ ነው ይገባብኝ እያለ በአካባቢው የነበረው ሰው ግልብጥ ብሎ ስለመጣ ቦታው ተተራምሷል። ክብሩ ወደ ደስታ መኪና ተጠግቶ የቀኝ በሩን ከፍቶ ገባ። ደስታ በጭንቅላቱ መሪው ላይ ተደፍቷል። ክብሩ የቀኝ አመልካች ጣቱንና የማህል ጣቱን ወደ ደስታ ጉሮሮ ስር በመክተት የደም አመታቱን ለመስማት ሞከረ። የደስታ ልብ ይመታል፣ አልሞተም አለ ክብሩ ለራሱ። ደስትሽ ደስተሽ ተሰማኛለህ አለው። ደስታ አይኑን እንደመግለጥ ብሎ ክላስ ሰዓት ደረሰ፣ ምሳ መኪና ብሎ ቀበጣጠረና መልሶ አይኑን ከደነ። ክብሩ አሁን ተረጋግቷል። ጓደኛ ሳይሆን ሐኪም ሆኗል። ስልኩን አወጣና ወደ አምቡላንስ ደወለ። አምቡላንሱ እንደመጣ ክብሩ ደስታን ወደ አምቡላንሱ እንዲያስገቡ ወደ ሰራተኞቹ ሲያቀና፣ እረ በጣም ተጎድቷል። ሹፌሮቹ ደና ናቸው። በዚህ ጋ በዚህ ጋ የሚሉ ድምጾች ተሰሙት። አካባቢውን ሲቃኝ ከደስታ መኪና አለፍ ብሎ በዛ ያሉ ሰዎች አንድ ነገር ከበው ያያሉ። ክብሩ ግር አለው። ሌላ የተጎዳ ሰው አለ ማለት ነው አለ ለራሱ። ቀበቶ ሻጩን ደስታ እንደገጫው አላወቀም ነበር። ወደ ሰዎቹ ተጠግቶ ሲያይ አስፋልቱ ላይ አንድ ልጅ እግር ወጣት የቆሸሸ ቱታ እንደለበሰ ተኝቷል። በርከት ያሉ ቀበቶዎች በየቦታው ወዳድቀዋል። አንዳንድ ሰዎች ቀበቶ መሰብሰብ ላይ ነበሩ። ደንብ አስከባሪውም የተወሰኑትን ቀበቶዎች ለማውረስ የቻለውን ያህል ይታትራል። ክብሩ ሰዎቹን አልፎ ገባና ወጣቱን ልጅ በሕይወት መኖር አለመኖሩን ለማረጋገጥ ሞከረ። ልጁ አልሞተም፤ ነገር ግን ሲወድቅ አስፋልቱ ጭንቅላቱን ስለመታው ሙሉ በሙሉ ራሱን ከመሳቱ በተጨማሪ ብዙ ደም እየፈሰሰው ነበር። ክብሩ ቶሎ ብሎ ለደስታ የጠራውን አምቡላንስ ልጁን እንዲጭን አደረገ። ለቅጽበት ያህል ደስታን ዘነጋው። ልጁ ወደ አምቡላንሱ ሊጫን ሲል የገልባጩ መኪና ሹፌር መጀመሪያ ትራፊክ ፖሊስ ይምጣ በማለት ተቃወመ። ክብሩ ወደ ሹፌሩ ጠጋ በማለት ዶክተር ክብሩ እባላለሁ፣ አሁን ካልሄደ ሊሞት ይችላል። የትራፊክ ፖሊሱን ኃላፊነት ነው እወስዳለሁ አለ። ምን እያለ እንደሆነ ለራሱም አልገባውም። ያም ሆኖ ግን የገልባጩ መኪና ሹፌር ተስማማና ልጁ በአምቡላንሱ ተጭኖ ሄደ። በዚህ መሃል ክብሩ ሌላ አምቡላንስ እንዲመጣ ደውሎ ስለነበር ሁለተኛው አምቡላንስ ደረሰ። ደስታን ቀስ አድርገው ከመኪናው በማውጣት ወደ አምቡላንሱ አስገቡት። ደስታ እንደ መንቃት ብሎ አይኑን ከፈተ። ዙሪያውን ሲቃኝ ከብዙ ፊቶች ውስጥ የክብሩ ፊት ሁለት ሆኖ ታየው። ምንድን ነው የሆነው? አደጋ ነው ሲል ወደ ክብሩ እያየ ጠየቀ። አንተ ደህና ነህ? ተረፍክ አለ አሁንም ክብሩን እያየ ደና ነኝ ደና ነኝ አለ ክብሩ እንዲረጋጋ በማሰብ ታዲያ ምን ሆነ ነው ሁለት ፊት የሆንከው አለ ደስታ ግራ እንደተጋባ ነበር ምን አለ ክብሩ መልሶ ደና ነኝ አሁን ሀኪም ቤት እንወስዳለን እሺ አለው ትራክተሪስ አለ ደስታ። ክብሩ ራሱን በአግራሞት ነቅንቆ በቃ ውሰዱት አለና ወደ ራሱ መኪና በመሄድ አምቡላንሱን ተከትሎ በቅርብ ወደሚገኘው የግል ሆስፒታል ሄዱ። አጋጣሚ ሆኖ ሆስፒታሉ ሁለቱም በትርፍ ጊዜ ከሚሰሩባቸው ሆስፒታሎች አንዱ ነበር። ክብሩ መኪናውን አቁሞ ወደ ድንገተኛ ክፍል አመራ። የዚህ ሆስፒታል ድንገተኛ ክፍል ንጹህ ነው። ሌሎች ሆስፒታሎች ውስጥ የሚታየው አይነት የድንገተኛ ክፍል ግርግር አይስተዋልበትም። የብዙ ሆስፒታሎች ድንገተኛ ክፍሎችን ረጋ ብሎ ያስተዋለ ሰው ድንገተኛው እዚያው የተፈጠረ እንጂ ከሌላ ቦታ የመጣ ባይመስለው አይገርምም። ክብሩ ወደ ክፍሉ ሲዘልቅ የምታውቀው ነርስ አገኘ። ዶክተር ክብሩ ደና ነህ? ዶክተር ደሳ ደና ነው፣ ውስጠኛው አልጋ ላይ ተኝቷል አለችው በምን ምክንያት እንደመጣ እንዳወቀች እያሳወቀች ክብሩ ውስጥ በስተግራ በኩል ሶስተኛ የድንገተኛ አልጋዎች ተደርድረዋል። በስተቀኝ አንድ ኢሲጂ የተባለ የልብ መርመሪያ ማሽንና አልጋ አለ። ሦስቱ አልጋዎች እያንዳንዳቸው በመጋረጃ ተጋርደው ተለያይተዋል። ህመምተኞቹ የግል ነጻነት እንዲያገኙ ታስቦ መሆኑ ነው። ሐሳቡ ባይከፋም ህመምተኞቹ እርስ በርስ እየተያዩ ይሆን እንደሆን እንጂ ሚስጥራቸውን በምልክት ቋንቋ ካልተናገሩ በቀር መስማማታቸው አይቀርም። ለነገሩ ሰው ድንገተኛ ክፍል ውስጥ ሆኖ ሚስጢሩ ብዙ ላያሳስበው ይችላል። ክብሩ ሁለተኛውን መጋረጃ ሲገልጥ ደስታን አልጋው ላይ ተንጋሎ አገኘው። ከቀኝ እጁ መዳፍ ከፍ ብሎ በደም ስሩ ፈሳሽ ማስገቢያ ተገጥሞለት ግማሽ ሊትር የሚይዝ ፈሳሽ ተንጠልጥሎለታል። ክብሩን ሲያየው ፈገግ አለ። ክብሩ ደግሞ ደስታ ሙሉ በሙሉ እንደነቃ ገመተ። ትራክተርስ እንዴት ሆነች በእናትህ አለ። ደስታ እየቀለደ አሁንም ታሾፋለህ አለው። ክብሩ በመቀጠል በመቀጠልም አሁን ያንተ ትራክተር ምኗ ይጎዳል። ከጉዳት በላይ እኮ ደክማለች አለው ደስታ እንደ መሳቅ ሲል ብሎ አቃሰተና፣ በስተግራ ጎኑ በእጁ ደገፍ ለማድረግ ሞከረ። በመቀጠልም አንድ ሁለት ጎድን ሳላደቅ አልቀረውም። ስተነፍስና ስስቅ ይወጋኛል። አሁን ራጅ ያነሱኛል፣ በማለት ለክብሩ ያለበትን ሁኔታ በአጭሩ አብራራለት። እሱ ብቻ ከሆነ እንኳን ይሁን አለ ክብሩ፣ የከፋም ሊሆን እንደሚችል እያሰበ እሱ ብቻ አለ ደስታ አሁንም ለመከራከር እየሞከረ እስኪ ትንሽ አረፍበል ሎሬው ቆይተ ደርስበታለ። አለ አለ ክብሩ በውስጡ ግን ደስታ እንዴት ነገሩን ሁሉ በአንድ ጊዜ አቅልሎ ማየት እንደቻለ እየገረመው ነበር። እሺ ግን ሌላ ሰው ተጎዳ አለ ደስታ። ክብሩ የገልባጩ መኪና ሹፌር ብሎ ሳይጨርስ ደስታ አቋረጠውና፣ የገልባጩ መኪና ሹፌር ገልባጭ ነው እንደ ይገጨኝ አለ። ቀጠለና አንተ ትራክተሯ ገልባጭ ነው እንደ ይገጨችው ምን ቢያረጁ መቼም ልብ አይሞትም ብሎ እንደ መቀለድ አለ። አረባ ከቁም ነገሩን ላውራ አለ ክብሩ አሁንም የደስታ ነገሩን አቅልሎ መውሰድ እየገረመው፣ አረ ተው፣ አረ ተው ክብሩ፣ አለ ደስታ። ምን ነው መለሰ ክብሩ። ድንገተኛ አልጋ ላይ ሆኜ በግድ ቁም ነገር ስማ ትለኛለህ። ምን አለበት ብትቀልድ? ለጊዜውም ቢሆን እኮ ከሞት ነው የተረፍኩት አለ ደስታ። አንተው እኮ ነው የጠየከኝ አለ ክብሩ። ቢሆንስ ብጠይቅስ ሲሆን ሲሆን ልታረጋጋኝ ነበር የሚገባው። ሁሉም ሰላም ነው ምናምን ብለህ በኋላ ቀስ ብሎ ተብሎ ነው ቁም ነገር የሚናገረው አለ ደስታ። መረጋጋት አለው ክብሩ፣ ይኸው ከመረጋጋት አልፈ ተንቦለቦል ቦለ ቦለ እንዴ? ሲል ጠየቀው። አዎ፣ ግን ትንሽ ጊዜ አሞላቀኝ እንደፈለግሁ ልናገር ዛሬ እንኳን አለ ደስታ። ብሎ ከት ብሎ ሳቀ ክብሩ ዛሬ እንኳ አልክ፣ አታርፍ መቼም አለው ሳቁን ከጨረሰ በኋላ። እሱስ እውነት ነው። እንኳንም ምላሴ አንድ ነገር አልሆነም። ዝም ብል ምን ይውጠኝ ነበር ብሎ አማተበ። የለመደበት ስለሆነ እንጂ የጠነከረ እምነት የለውም። ለመልካም ነገር እንኳ ዝም አልኳደል አደል እንዴ መጽሐፍ የሚለው አለ ክብሩ አልፎ አልፎ ከሚያነበው መጽሐፍ ቅዱስ ውስጥ መዝሙረ ዳዊት ላይ ያነበበው ትዝ ብሎት፣ ታዲያ እኮ ዳዊት ንጉስ ነው ገዢ ነው። ዝም ቢልም ቢናገርም ሰዎች እንደሆኑ ሰምተውታል። እኔ ደግሞ አንድ ምስኪን ተገዢ ነኝ። ትንሽ ተንፈስ የምለው በምላሴ ነው። ምላሴ ቢያዝ ምን እሆናለሁ? በወታደራዊ ቋንቋ ምላሰ ተያዘ ማለት አንድ ገዢ መሬት ተያዘ እንደማለት ነው። ምላሴ ተይዞ ቢሆን አሁን አንተ እንዴት ታረገኝ ነበር አስበው አለ ደስታ። ቀጠለ እናም ትንሽ ፈገግ እንደ ማለት ብሎ አስበዋል። እዚህ እንኳ ሐኪሙ የቱ ጋር ነው የሚያምብ ብሎ ከመጠየቅ ይልቅ ጎኔን እየነካ ፊቴ መቆጣት አለ መቆጣቱን በማየት ነበር መታመሜን የሚገምተው፣ አለ። እና ታዲያ ሁላችንም እንደዚህ አይደል የምንናገረው ጠየቀ ክብሩ። እሱማ ልክ ነው፣ ግን ምናልባት ፊቴ የሚቆጣው ሐኪሙ ነካክቶ ስላሳመኝ ቢሆንስ አለ ደስታ እሺ ይሁንልህ፣ አለ ክብሩ በመረታት። እሺ ሰው ተጎድቷል፣ አለ ደስታ በፈገግታ የክብሩን መሰላቸት አስተውለው ቀበቶ ሻጩ በጣም የተጎዳ ይመስላል፣ በአምቡላንስኛ ሆስፒታል ወስደውታል። እስኪ ተመልሼ ያውሉ፣ አለ ክብሩ። እንዴት ሆነው? አለ ደስታ፣ የሆነውን ለማስታወስ እየሞከረ ቢሆንም ምንም ትዝ የሚለው ነገር አጣ። ልጁን በጎን በኩል ስትገጨው ወደ ኋላው ነበር የወደቀው፣ አለ ክብሩ። ደስታ የሚቀጥለውን አሰበና ፊቱን አጨፈገገው። ደስታ አይኑን ጨፍኖ በቀኝ እጁ መዳፍ ፊቱን ከአናቱ ጀምሮ ወደ ታች ማሸት ጀመረ። ሲጨንቀውና ሐሳብ ሲገባው እንዲህ ፊቱን የማሸት ልምድ አለው። ፊቱን በማሸት ሐሳቡን ለማጥራት የሚሞክር ይመስላል። ፊቱን እያሸ መልሱን ለመስማት የሚፈራውን ጥያቄ ጠየቀ። ምኑ ተጎዳ? አለ አስፋልቶ። ጭንቅላቱን በጣም ስለመታው ብዙ ደም እየፈሰው ነበር አለ ክብሩ። ምስኪን አለ ደስታ። የሐዘን ስሜት ወረሰው። አናቱን የመወጠር ስሜት ተሰማው። ጭንቅላቱ የሚፈርስ ያህል ተለጠጠበት። ግንባሩን በእጆቹ ለመደገፍ ሞከረ። ዋዛ የአንድ ሰው ሕይወት አበላሸው በማለት ራሱን ወቀሰ። ደስታ በባህሪው ቀድሞ ራሱን ኃላፊ ማድረግ ይወዳል። ይህንንም ክብሩ አሳምሮ ያውቃል። አደጋ ነው፣ ምንም ማድረግ አይቻልም፣ አለ ጓደኛውን፣ ደጋግሞ ከሚያጠቃው የጸጸት ስሜት ለመከላከል በመሞከር ቢሆንስ አለ ደስታ። በተንጋለለበት ሆኖ እምባው መፍሰስ ጀመረ። የእምባው ዘለላ በቀስታ ወርዶ ጆሮ ሲገባ የመቀዝቀዝ ስሜት ተሰማው። በእጆቹ እንባውን ለማበስ ሞከረ። ባደጋም ቢሆን የሰውየቱ መበላሸቱ ያሳዝናል፣ በእኔ ንዝህላልነት መሆኑ ደግሞ የበለጠ ያሳዝነኛል አለ። ያንተ ጥፋት መሆኑ እኮ ገና አልታወቀም። አለ ክብሩ ጓደኛው እንዲረጋጋ በማሰብ ትራፊክ ፖሊስ መርምሮ ምን ቢል ጥፋቱ የኔ ነው። ስልክ እያወራው እንደነበር አትዘንጋ። ያ ባይሆን ደግሞ ለቦታው ልሰጥ የሚገባኝን ትኩረት አልሰጠውም ማለት ነው። ለነገሩ ይህን እንትሆና ሆስፒታል ስትሄድ ለልጁ የሚበጀውን አድርግለት፣ አለ ደስታ። ሀዘን ውስጡን ሲቆጠቁጠው እየታወቀው ክብሩ በቃ ስልክ ልደውልና ሰው ልጥራለህ እኔ ሄጄ ልጁ እንዴት እንደሆነ ላጣራ፣ አለ። ምንም ሰው አያስፈልግም? ደህና ነኝ፣ አለ ደስታ። ካልክሽ እኔ በኋላ ያለው መለሰ ክብሩ። ጥሩ አለ ደስታ ስማ የምሳውን ሂሳብ ለካርድ ከፍለህ ሂድ አለ በመቀለድ ደስታ መልሶ መቀለድ መጀመሩን በማስተዋል ክብሩ ደስ አለው በነፃ ያደርጉልህም እንዴ አለ እሱም በተራው እየቀለደ እኔ መች ችላለሁ አለ ደስታ የደሃ ጠጋበኛ መቼም አንተ አለው ክብሩ ደሃ እኮ ቢኖረው ኩራትና ነፃነት ብቻ ነው እሱን ደግሞ በጭራሽ አያስደፍርም ባይሆን አንተን አስከፍልሃለሁ አለው ደስታ። ባይለውም ክብሩ እንደሚከፍልለት ያውቃል። እኔስ ብሆን ምን በወጣኝ ከየት አመጣለሁ? አለ ክብሩ። እንግዲህ ከየትም ማምጣው ለጊዜው አለ። ስለዚህ ትከፍላለህ? አለ ደስታ። በቃ አለ ክብሩ። አዎ በቃ ጓደኝነት ለመቼ ነው አለ ደስታ። ደረቅ ነህ መቼም አለ ክብሩ። ደግሞ ስንት እንደከፈልክ፣ ስንት እንደምታስይዝ ምናምን እንዳትነግረኝ አለ ደስታ። ሌላ አስተዛዝ የለህም አለው ክብሩ። የምሬ ነው፣ በኋላ ባየው ቁጥር ሁለታም ማሰብ አልፈልግም አለ ደስታ። እንድንቄም አልቀረብም፣ ቻው ብሎ ሄደ ክብሩ።